የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳአ መንግስትንና ሚዲያዎቹን ወርፈዋል። የአፍሪካ ህብረትና የሶማሊያ ፌዴራል መንግስት 2500 የኢትዮጵያ ወታደሮች በሰላም አስከባሪነት እንዲሰማሩ ስምምነት ላይ ደረሱ። እነዚህንና ተጨማሪ ዜናዎችን አብረን እንከታተል። ሰብስክራይብ፣ ሼር፣ ላይክ ማድረጎን አይዘንጉ። አቶ ታዬ ደንዳአ ዛሬም መንግስትን በድጋሚ ወረፉ። ትናንት በሰሜን ሸዋ ወረ ጃርሶ ወረዳ የተለመደው አሳዛኝ የእገታ ወንጀል መፈጸሙን ሰምተናል ሲሉ የጻፉት አቶ ታዬ ደንዳ አንድ የመንገደኞች አውቶቡስ ላይ ተኩስ ተከፍቶ በርካቶች ሲቆስሉ፣ ከአስር በላይ ንጹሃን ዜጎች መገደላቸው ተዘግቧል። ታፍነው የተወሰዱ ስለመኖራቸው ይነገራል። ዜጎች በዚህ ሁኔታ መንገድ ላይ መቅረታቸው እጅግ ያሳዝናል። ሲሉም ጽፈዋል። የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አካል ግን የፓርክ የሪዞርት ግንባታ ላይ አትኩሯል ሲሉም ወርፈዋል። ከሁለት ቀን በፊት አንድ የፖሊስ ኢንስፔክተር 200 ብር ጉቦ መቀበሉ ትልቅ ዜና ነበር። ኢቲቪና ፋናም ሌብነት ላይ የተጀመረው ትልቅ አበረታች እርምጃ ብለውታል። ከሳምንት በፊትም ሐሰተኛ መረጃን ለማጋለጥ ጥረዋል። ጉዳዩ የማይመለከታቸው ባለስልጣናት ጭምር የብርቱካን ድራማ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለውናል። የበርካታ ዜጎችን ሕይወት እየቀጠፈና አካል እያጎደለ ያለው የትናንቱን የመሰለ ወንጀል ግን ዝም ተብሏል። የ200 ብር ጉቦ ያንገበገባቸው ኢቲቪና ፋና በሚሊዮኖች እየዘረፈ ብዙ ዜጎችን ለመከራ ያጋለጠው ተደጋጋሚ የእገታ ወንጀል ምንም ያልመሰላቸው ለምን ይሆን? የኢትዮጵያ ህዝብ በሐሰተኛ መረጃ እንዳይጎዳ በዚያ ልክ የተረባረቡት ሚዲያዎችና ባለሥልጣናት ንጹሐን ዜጎች በየጊዜው መታገታቸውና መገደላቸው አካላቸውን ሲያጡ ለምን አያማቸውም ሲሉም ጽፈዋል። በድራማው የታሰበለት የኢትዮጵያ ህዝብም የትናንቱን ተጎጂዎች አያጠቃልልም እንዴ ሲሉም መንግስትን ወርፈዋል። ተጨማሪ ጥያቄ አለ ያሉት ታየደንዳ መጠኑ ቢለያይም በኦሮሚያ የነዋሪዎች እገታ በየቦታው ተለምዷል። በሰላም ወጥቶ መግባት በአብዛኛው ቅንጦት ሆኗል። ሰላም ሳይረጋገጥ ስለ ብልጽግና መመስከርም ቀልድ ይሆናል ሲሉ ተችተዋል። በመንገደኞች እገታ ላይ ግን ግልጽ ልዩነት ይታያል። ከመንገደኞች ሁሉ የጎጃም መስመር በዋናነት ተደጋጋሚ ጥቃቶችን አስተናግዷል። የዚህ መስመር ብዙ ሰዎች ተዘርፈው ለመከራ ሲጋለጡ በርካታ ህይወታቸውን አካላቸውን አጥተዋል። ሚስጥሩ ምንድን ነው? አጋቾቹስ በትክክል ማን ይሆኑ? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበትስ አካል ለምን ዝም ይላል? ይህ አደገኛ ወንጀል በመንግስት ሚዲያ የማይዘገበውስ ለምንድን ነው? በእርግጥ የእገታው ዓላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት? ምናልባት የፖለቲካ ቁማር ኖሮበት ዓላማው ኦሮሚያና አማራን ለማጣላት ከሆነ ውጤቱ ማንን ይጠቅማል? ኢቲቪና ፋና ልክ እንደ ብርቱካን ድራማ ተረባርበው ያላጋለጡት ለምንድን ነው? ለሟቾች ወገኖቻችን እጅግ አዝናለሁ። የቆሰሉትንም ፈጥነው ይድኑ ዘንድ እመኛለሁ። ዋናው ጉዳይ ግን የፖለቲካ ቀውሱና እንቆቅልሹ መፈታት መሆን አለበት ሲሉ የሰላም ሚኒስትር ዴታ የነበሩት አቶ ታዬ ደንዳ ገልጸዋል። በሌላ ዜና የአፍሪካ ህብረትና የሶማሊያ ፌዴራል መንግስት 2500 የኢትዮጵያ ወታደሮች በሰላም አስከባሪነት እንዲሰማሩ ስምምነት ላይ ደረሱ። አሸባሪውን አልሸባብ ለመዋጋት እየተደረገ ባለው ዘመቻ አዲስ ሰላም አስከባሪ ኃይል እንዲሰማራ መወሰኑ ይታወሳል። ኤዩሶም በሚል የተዋቀረው አዲሱ ሰላም አስከባሪ እንደ አውሮፓውያን አቆጣጠር 2028 ድረስ ቆይታ እንዲኖረው የተመድ የጸጥታው ምክር ቤት ውሳኔ ያሳለፈ ሲሆን የሰላም አስከባሪ ኃይሉ በአጠቃላይ ከ12626 ያልበለጡ ወታደሮች እንደሚኖሩት መገለጹ ይታወቃል። ከዚህ ውስጥ ኡጋንዳ ከፍተኛውን ድርሻ በመያዝ 4500 ወታደሮችን በሶማሊያ ውስጥ እያሰማራች ትገኛለች። ግብጽ ደግሞ 1100 ወታደሮችን በሰላም አስከባሪነት እንደምታሰማራ ያሳወቀች ሲሆን ጅቡቲና ኬንያም የሚያሰማሩት ወታደሮች ኮታ ተደልድሎላቸዋል። የዚህ ጉዳይ ላይ አወዛጋቢ ሆኖ የቆየው የኢትዮጵያ የምታሰማራቻቸውን ወታደሮች የተመለከተ አጀንዳ ነበር። በሁለቱ ሀገራት መካከል የተፈጠረውን ውዝግብ ተከትሎ የሶማሊያ መንግስት የኢትዮጵያ ወታደሮች እንዳይሰማሩ የሚል ማስጠንቀቂያ መስጠቱም አይዘነጋም። ይሁንና ዘሪፖርተር ጋዜጣ ዛሬ እንደዘገበው ኢትዮጵያ 2500 ወታደሮችን በአዲሱ ሰላም አስከባሪ ኃይል ውስጥ እንድታሰማራ ስምምነት ላይ ተደርሷል። በሌላ ዜና የኢፌዴሪ መከላከያ ሰራዊት መጋቢት 27 ቀን 2017 ዓ.ም ባሰፈረው መረጃ ሾዴ የተባለው የሸኔው መሮ ዋና ሰው ተገደለ ሲል ጽፏል። መከላከያ እንዳሰፈረው ከሆነ የመሮ ዋና ሰው የነበረው እንዲሁም በታንዛኒያ ድርድር ከጫካ ወጥቶ ታንዛኒያ ዳሬሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገድሏል ሲል መከላከያ ሰራዊት ገልጿል። ሾዴ የተባለው የሽብር ቡድኑ አመራር ከታንዛኒያ መልስ የአጠቃላይ የወለጋ ዞኖች አዛዥ ተደርጎ በመሮ ተሽሞ የነበረ መሆኑ የሚታወቅ ነው ሲልም ገልጿል። ሾዴ የተገደለው ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ ም አመሻሹ ላይ እርምጃ እንደተወሰደበት ተነግሯል። ከሾዴ ጋር አብረው አጅቦ ሲጓዙ የነበሩ በርካታ የሸኔ ሽብር ቡድን አባላት ተደምስሰዋል ሲል መከላከያ ሰራዊቱ ገልጿል። ወደ ውጪ ስናልፍ ፕሬዚዳንት ትራምፕ በጥር ወር መንበረ ስልጣኑን ከተረከቡ ወዲህ ትልቅ ነው የተባለ የተቃውሞ ሰልፍ በዩናይትድ ስቴትስ በሚገኙ ዋና ዋና ከተሞች ተካሄደ። የእጃችሁን አንሱ የተቃውሞ መሪዎች በ50 የአሜሪካ ግዛቶች በሚገኙ በ1200 አካባቢዎች ሰልፎችን ለማድረግ አስቦ ነበር። በቦስተን ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮ በሌሎች ከተሞች በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎች ላይ ተሳትፈዋል። ተቃዋሚዎቹ ትራምፕ ከማህበራዊና ከኢኮኖሚ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውን ቅሬታ አንስተዋል። ለዛሬው የያዝንላችሁ ዘገባ ይሄን ይመስል ነበር። ሼር ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለአሁኑ አበቃን።